በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላቸው ሳምንታዊው አቅሌስያ የተሰኘ ሙራ ግብራችን ነው። ቆይታችሁ ከእኛ ጋር እንዲሁም በታላቅ አክብሮት ጋበዝ ናችሁ። የማይታየው ዘለዓለማዊው ሁሉ ነዋቂ ምሳሌ አልባው እግዚአብሔር በሚታየው በደካማ ሰው ስራውን መስራቱ በቅዱስ መጽሐፍ ላይ በግልጽና በብዛት ተመዝግቦ እናነባለን። ቃል ኪዳን የገባለት የአብርሃም ዘር በምድር ላይ ሊመጣ ካለው ረሃብ ይድን ዘንድ ከያዕቆብ ልጆች መሃል፣ እግዚአብሔር ለዮሴፍ በሕልም ሁለት ጊዜ ተገልጦለት፣ ዮሴፍ ያለመውን ሕልም ለማግኘት ጉዞ የጀመረው በራሱ አባት በያዕቆብ ትእዛዝ ወደ ሴኬም ሂዶ በጎች የሚጠብቁ ወንድሞች ሁኔታ አይቶ ይመጣ ዘንድ በመላክ ነበር። ዮሴፍ ወንድሞቹ ያሉበት ስፍራ ጠፍቶት ሲቅበዘበዝ በአምሳለ ርዕየተሰብ የተገለጠ የእግዚአብሔር መልአክ ምን ትፈልጋለህ ብሎ ጠይቆ ወንድሞቹ ያሉበትን ትክክለኛ ቦታ ነግሮ ላከው። ያዕቆብ ሰው ስለሆነ በልጁ ላይ ሊሆን ያለውን ነገር ባያውቅም በመንገድ ላይ በአምሳለ ርዕየተሰብ ተገልጦ ወደ ወንድሞቹ የላከው የእግዚአብሔር መልአክ ወንድሞቹ የሚያደርሱበትን መከራ በግብፅ የንጉሡ ባለቤት በክፋት ፈትና እስር ቤት እንደምታስገባው ጠንቅቆ ያውቅ ነበር። ሆኖም ዓለምን ያድን ዘንድ ለተዋህዶ የተመረጠው ዘር ከረሃብ ይድን ዘንድ የዮሴፍ በዚህ ሁሉ የመከራ መንገድ ማለፍ ነበረበት። የዮሴፍ ወንድሞች ያደረጉት ድርጊት ወንድማቸው ባለመው ሕልም ወደ ክብር ዙፋን እንዳይመጣ እግዚአብሔር የተናገረውን ቃል እንዳይፈጽም ለማስቀረት ነበር። ግና እግዚአብሔር እንዲሁም ብሎ ተናግሮ የእግዚአብሔርን ቃል ከመሆን ሊያስቀር የሚችል ማንም ፍጡር የለም። የዛሬው እንግዳችን ሊቀጠበብት ዋካ ተሰማ ይባላሉ። የጎንደር አቋቋምን ጠንቅቀው ተምረው ከበዓት አስመስክረው በመምህርነት ብዙ ደቀ መዛሙርትን ያፈሩ የዝማሬ መዋሲት መምህር፣ ቅኔን ከናገባቡ ጠንቅቀው በመጠነ መምህር የተማሩ ቃለ እግዚአብሔር እንደ ውሃ በሚፈስበት ዙሪያው በጉባኤ ቤት በተመላው በጥንተ ስሙ ጎጃም ጠቅላይ ግዛት ተወልደው የአብነት ትምህርትን እግዚአብሔር መልእክተ ጥሪውን በእናታቸው ልብ እስከሚያሳርፍ ድረስ ሳያውቁት ከቤተ ክርስቲያንም መርቀው ይኖሩ ነበር። መምህር ተሰማ የሊቀጠበት ዋካ አባት ሲሆኑ በግሽ አባ እየታወቁ የድጓ መምህር፣ ግና እግዚአብሔር በልባቸው ያስቀመጠው እየቀደሱ ማረስን ስለነበረ የደከሙበትን ድጓ ሰቅለው እያረሱ መቀደስን መርጠው የተቀመጡት አባት፣ ምን ሲደረግ ልጄ መልክአ ፊደላትን አየ? ብለው ተቆጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሥራ ቦታ የብርሃናት ዓለም ጴጥሮስ ወጳውሎስ እና ቅዱስ ገብርኤል ቤተ ክርስቲያን ያቋቋም ነው። ትውልድ ቦታ ምዕራብ ጎጃም ባህር ዳር አውራጃ ሰከላ ወረዳ ፈለገገዮን ጊሽ አባይ አቡነ ዘራውሩክ ይባላል። ወደ ቤተ ክርስቲያን እንደ ገባ ያደረጉ ወላጅ እናቴ ናቸው። ይህ እናቴ መንገድ ሰምተው መጥተው በቤተ ክርስቲያናችን በሀገር ዳቤ ይጋገራል ያ መነኮሳቶች የዳቤ የሚሆነውን እህል በየሰፈሩ ጠይቀው በተራ ተረኞች የሚጋግሩ ያንን ሰጠው ይሄዳሉ። በዚያን ሰዓት የእናቴ ተራ ነበረ። ያንን ጋግረው እና ያዝልኝ ብለው ነው ይዘውኝ ይሄድ ወደ ቤተ ክርስቲያን። ያ ነው መነሻ ሆኖ በዚያው ልጆችን ካዩ በኋላ ወንደ ልጆች እዚሁ ብትማር ብለው አስቀሩኝ። የፈቃድ እግዚአብሔር በዚሁ ልቀጥልበት ይችላል። አባቴ የድጓ መምህር ናቸው። ቆሜ ናቸው ተምረዋል። ነገር ግን ትተውት ወደ ቅስና ገብቶ በእርሻ ነው የሚኖሩ ያን በማየት አንተም ተምረህ ውጤት አታገኝም፣ እኛም ለፍተን ለፍተን ወደ እርሻ ነው የገባን በማለት ሰርቶ ለመብላት ነው የሚፈልጉ ነበር። እና ከዕለታት አንድ ቀን መምሬን መጥተው ስራ ይርዳኝ፣ ስጠኝ፣ ፈቃድልኝ ብለው አስፈቅደው እህል ገብስ አጨዳ የሚባል አለ ከብት እንዳቆምላቸው በዚያ ይዘው ሲሄዱ መንገድ ላይ ከዛሬ ጀምሮ ወደዚህ ትምህርት ቤት እንዳትሄድ ብለው በጣም ከማይገባ በላይ ደበደብ ጎረቤቶች እያዩ መምህር የተሰማ ልጁን ገደለው እየተባለ እስከ መባል ድረስ ገረፉኝ። ቃልም አስገቡኝ፣ ትምህርት ቤት እንዳልገባ እንዳልመለስ። ፈራሁ፣ ጨነቀኝ። ይሻሉ የድጓው መምህር ሊቁ መምህር ተሰማ ለዘመናት ከደከሙበት ቃል እግዚአብሔር ምድራዊ ትርፍን ሲመዝኑበት መና መስሎ ይታያቸው እንጂ እግዚአብሔር አምላክ የጥሪ መልእክቱን ሊቅሊቃውን ተዋካ ተሰማ እናት ልብ ውስጥ ስላስቀመጠ ያልተማሩ እናት ልጄ እግዚአብሔርን ቃል ተምሮ ያልተማሩ ልጆችን በማስተማር እግዚአብሔርን ሲያገለግል ይኖራል ብለው ቆርጠው ተነሱ። የዮሴፍ ወንድሞች ዮሴፍ ወዳለመው ህልም እንዳይመጣ ያን ከባድ መከራ ባይመጡበትም እግዚአብሔር የተናገረውን ሰው ሊያስቀረው ስለማይችል የእነርሱ ሳይሆን የእግዚአብሔር ፈቃድ ተፈጸመ። ሄድኩ። እናቴም በዚህ አይነት ትንሽ ቅርብሏቸው ቆዩና መጨረሻ ላይ ራሳቸው አጥፍተው እናቴ ምግቢ ዘው ህዶው ለመምህሩ ማንስጣለህ የፈለገው ሥራዊ ይቅርና ልጅን አስተምር ል ብለው አስጠንቅቀው ሰጡ። መምህሩም እዛን ጊዜህ እንታዲስ ይህንን አጠንከረዊ ይዘው መቆጣጠር ጀመሩ። አባቴም ፈሩ ዚዋዲያ መጠየቁ ነው። ከፊደል ጀምሬ ጾበ ድጓ ጨርሸ ነው የወጣው። ዚያታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አብነት መምራን ለደቀ መዛሙርታቸው ቃል እግዚአብሔርን ብቻ ሳይሆን ስራንና የስራንም ክብር ጭምር በተግባር ሲያስተምሩ የኖሩ አባቶች ነበሩ። ይህን አዲስ የሚባሉ በጣም ገበሬ ናቸው፣ ሀብታም ናቸው። እያረሱ ነው የሚያስተምሩ። ከሚያርሱበት ቦታ በግራ ቀኝ በማዶና በወዲህ አድርገው ስድስት ጾመ ድጓ ነው የሚዘረጉ ጫፍ ሁለት አብዛኛው ጫፍ መመለሻው ማለት ነው። ሲቀጥል መሀል ላይ ደግሞ ሁለት በግራ ቀኝ ይሆናል። እዚያ ሲደርሱ ረጋ ብለው የምንጠይቃቸውን ቀለም እየነገሩን ያልፋሉ። እኔ ስጠይቅ የማዶ የሚማረው ጸጥ ብሎ የሚያዳምን አይጮኸም። ለምን የእኔ ይነግራሉ። እሱም ሲመጣ እንደዚያ ነው። በዚህ መልኩ ብዙ ተማሪ የወጡ አባት ናቸው። ታታሪም ገበሬ ናቸው። ችግር የሚባል ሰው ያውቁ ነው የሞቱ በግብርናቸው ለሰው እንደረዱ። በነገራችን ላይ በዓመት ዘራብሩክ ሊቃውንቱ ሲመጣ ያ ሁሉ ሊቃውንት እሳቸው ቤት ነው የሚገባ፣ ሌላ አይሄድም። ዋዜማ እሳቸው ናቸው ተቀብለው ደግሰው የሚያበሉ እና ያላቸው ታታሪ ገበሬ ከትምህርቱ ጋር ግብርናውንም በሕዝብ ዘንድ ታዋቂ የሆኑ አባት ነበሩ። እንዲያውም ይህ ጸበሉ በርከት ያለ ተጠማቂ ሩቅ ሀገር ይመጣል። ይህን ተሐዲስ ዘንድ ነው ይሄዳል። ይህን ተሐዲስ ብሎ ነው የሚገባ። ስማቸው ይታወቁ ነው። ድሀ ይረዳሉ፣ ይመግባሉ፣ ያበላሉ፣ ያጠጣሉ። ስላላቸው ነው በጣም ነው ገበሬ ናቸው። የእኔ ተሐዲስ ደቀ መዛሙርቱ የእግዚአብሔርን ቃል ተምሮ ግብሩ በለስ አደናቅፋው የወደቀውን አዳም ግብር እንዳይመስል በሕይወታቸው የእግዚአብሔርን ቃል ተርጉመው የሚነበብ መጽሐፍ ሆነው ይታዩለት ነበር ለተማሪው። መንፈሳዊነታቸው ለየት ያለ ነው። እሳቸው ከእርሻው ጋር ብቃትም አላቸው። በጣም ነው ጸሎተኛ ናቸው፣ ማህሌተኛ ናቸው። እንዲህ ሰው ማህሌት ቆይተው ወደ ምሳ ሲሄድ፣ እሳቸው ግን ዞር ብለው ጸሎታቸው ውስጥ ነው የሚገኙ። ታዲስን እዚያ ቦታ ነው የምናገኛቸው። በጣም ሰው ይፈልጋቸዋል፣ ሁሉ በአስታራቂነት በሽምግልና የወረዳው በሙሉ ተጠሪ ናቸው። እነዚህ ሲባል ጸሎት ቦታቸው ተብሎ እዚያ ቅርቃህ ውስጥ አደ ትላል ቅርቃህ አለ እዚያ ውስጥ ነው የምናገኛቸው የሚበሉ አንድ ዜ በዘጠኝ ሰዓት መምናም በጣም ንጹሕ አባት ነበሩ። በእድሜም ገፍተው ነው አሁን ያረፉ። የዜማ ትምህርታቸውን ጠንቅቀው ከተማሩ በኋላ ጉዞ ወደ ቅኔ ቤት ሆነ። ዜማ ቤት ወጥቼ ወደ በቡሬ ወረዳ አሽፋ ማርያም ትባላለች ልሳ ታልሳ ነወርቅ የሚባሉ የቅኔ መምህራሉ እሳቸው ነው የሄድኩኝ። እሳቸው ያው በጀማሪነት ቅኔ ቤት ገባን። እስከ አንድ ዓመት ያህል ነው ቆየው። ከሳቸው አንድ እዚህ ያደረስኩን አድርሼ ተሰናብቼ ወጣሁ። ከሳቸው ቅን የትምህርቱ ያው መጀመሪያ ሲጀምሩት መቼም ይከብዳል። የግዕዝ ቋንቋ ትንሽ እስከሚለመድ ይከብዳል። ልጅነት ስላለ፣ ፍላጎት ስላለ፣ ስሜት ስላለ ምንም አይሰማንም። እኛ ያችን ድን ቅኔ ቆጥረን መጠን እንዳይቀድሙን ተማሮች ወረፋ ኋላ ይበዛልና እንዳይቀድሙን ያለን ሽቅድድሞች እሷ ናት። ተሎ ብለን ቆጥረን መጠን ነግረን ወደ ግስ ማጥናት ለመድ ነው ምንፈልግ ሰርከብስቱ ፍለጋው በጣም ብዛት ስላለው ተማሪ ርቀት ስለምንሄድ ያችን ነግረን ግሳችንን አጠናንተን ሰርከብስት ፍለጋ ርቀት ቦታ ነው። ያ ስላለ እኛ በምንም እንደሆነ ነው። አሁን ቅድም ቤት ስገባ እንዲህ ለምን ላይ እንደተቸገሩ ምን እንደሆነ አይታወቀኝ። በደስታ ነው ያለው፣ መሽቀዳደም ነው ገሌ እንዳይበልጠኝ ከማለት በስተቀረ እንዲከበደኝ ምናምን ስንፍና የለም። ዛሬ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጠንካራ ማንነቷ እንድትገኝ ትናንት የነበሩ የአብነት መምህራን ማንም ደሞዝ ሳይቆርጥላቸው በግል ስራቸው ኑሯቸውን እየደጎሙ ያልተማረውን ትውልድ በማስተማራቸው ነበር። ወደዚያ አካባቢ ሁሉም በርሻ ነው የሚኖር። ያለ ደሞዝ የለም። ቢኖርም ሶስት አራት መምህር ነው በአንድ ደብር የሚኖር። ያ ጉባኤ ያለው መምህር ያስተምር ብሎ ህዝቡ ከቀጠረ እህል ነው ትንሽ፣ በአመት አንድ ጊዜ እህል ይሰፍርላቸዋል። ከዚያ በተረፈ በስራ ነው በእርሻ ነው የሚኖሩ። እንታልሳ ወርቁም በግብርና ነው የሚኖሩ። እንደዚህ እንዳው ቅድም እንዳያ እንደነገር እንደተነው ያየ ነው እንደ እንታዲስ አይሆንም እንጂ መጠነኛ ሀብት አላቸው። እሱን ይዘው ነው የሚኖሩ። በግብርና ነው የሚተዳደሩ። ጎጃም አሽፋ ማርያም የነበሩት የኔታ ልሳን ወርቅ ተማሪው የተማረው ትምህርት መንፈሳዊ ግብሩ ስጋዊ እንዳይሆን ቀል ለይተው የመንፈሳዊነት መንገድን የሚያሳዩ የእግዚአብሔርን ቃል መርጠው ለተማሪው ያስተምሩ ነበር። ይህ ቅን የቤቱ እንዳልሳልቆም መንፈሳዊ ናቸው፣ ሲበዛ ሲበዛ ጸሎተኛ። እርሻውን ስራውን በገበሬ ነው የሚያሳርሱ። እሳቸው ግን ከማስነገርና ከግስ ውጭ ጸሎት ቤት ነው የሚውሉ። እሳቸው ስውር ናቸው፣ ደግሞ በጣም ረቀቅ ያለ እንትን ያላቸው እና የሚያስተምሩትም መንፈሳዊ ነገር፣ ምክራቸው፣ ትምህርታቸው ተማሪያቸው ከመንፈሳዊ ህይወት እንዲወጣ አይፈልጉም። ይህ አለ ቅዳሜ ወይም እሑድ ምክር አለ ሰብስበው፣ ይህንንም ያስተምሩ መንፈሳዊነትን። በዚህ መልኩ ብዙ ተማሪ እንደተከተላቸው አውቃለሁ። የእሳቸው እንዲህ እንዲህ ያለው ህይወት ነው፣ የነሱ ህይወት ነው፣ እኛንም ሊገነባን ይቻላል እንጂ የቅኔ ትምህርት ቤት ትንሽ ጎርበት ይላል፣ ተማሪው ከበድ ይላል። ያንን በማየት እሳቸው መንፈሳዊ ምክራቸውን እሑድ እሑድ ይለግሱና ነበር። ምስክር የግስ ምስክር ማለት ነው። እዚያ ውስጥ ያለ ያንን ምስክር ሲመጣ አብራርተው ተርጉሞ ነው የሚሰደነ። ግስ ሲወርድ ምንጊዜም ያው ግስ ላይ ምስክር አለ። ያንን መነሻ አድርገው ታሪኩን በዚያ የምስክሩን ታሪክ ሙሉ ለሙሉ ይገልጹታል። ከዚያ ላይ ነው ተማሪው ታሪክ ይዞ መውጣት ያለበት። ያንን አውቆ ነገ ከነገ ወዲያ እሱም ሊያስተምርበት ነው፣ እኛም ልናስተምርበት ነው። ምንማል ይህንን በደንብ አድርገን አብራርተው ከመንፈሳዊ ሕይወት ጋር ከመጽሐፍ ቅዱስ ጋር እያገናኙ የሚያስተምሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ባለ ብዙ ትምህርት ባለ ብዙ ባህል ስትሆን ዜማን፣ አቋቋምን አስመልክቶ እያንዳንዱ አጥቢያ አንድ ጊዜ በመረጠው የዜማ ስልትና ባህል በመረጠው የአቋቋም ቤትና ባህል ይገለገላል። ቡሬ ፈረዳ ማርያም የታኅሣሥ በዓታ ለንግሥት በዙሪያው ያሉ ሊቃውንት ይሰበሰባሉ። ግና የአርያም አደራረስ ሲመጣ የቤተልሔምና ቆሜ ዜማ ሊቃውንት እርስ በርስ እንዳይለያዩ ታላቁ መምሪ ኔታ መንግስቱ ከነበራቸው መንፈሳዊ ሕይወት ተጽዕኖ የተነሳ የሁለቱ ዜማ ቤቶች ሊቃውንት መክፈያ ድልድይ ሆነው ቆሜውና ቤተልሔሙ በአንድ ቦታ በአንድ ጊዜ በተባሪው ይስተናገድ ዘንድ ያደርጉ ነበር። የኔታ ልሳነ ወርቅ በጣም መበረካናቱ ጋር የተግባቡ የተወደዱ ጥሩ መምህር ናቸው ጸባይ ያላቸው እንዲያውም በዚህ አካባቢ ሁለት አይነት ነው ዜማ ያለ ቆሜና ቤተልሔም ይባል እሳቸው ቆሜ ናቸው እዚያ ታይሳስ ባታ ፈረዳ ማርያም የምትባል መህሊት ይቆማል ቤተ ክርስቲያኑ አልችል እያለ የሆነ ዳስ ነገር ከሸንበቆም ከቀርቃህም ተሰርቶ ሜዳ ላይ ከዚህ ከግቢ ከቤተ ክርስቲያን ውጭ ተጥሎ ተከፍሎ ይቆማል። በዚያን ሰዓት የንታልሳነ ወርቅ የሁሉም መምህርና ጸባይ ያላቸው መንፈሳበት ከመሆናቸው የተነሳ መሀል ላይ ቁመው የቤተለይህሙም የቆሚውም መክፈያ ይሆናል። ለሁሉም እንትን ይላሉ። እንታል ሳሩቆ ቁሙ ሄንታል ሳሩቆ ወደዚህ ቤተ ለይም ነው፣ ከዚህ ወደዚህ ቆሜ ነው ተብሎ በሁለቱም አይነት አደራረስ አረያም ያውላሉ። እሳቸው እንዳሉ ነው ምን ይል የነበረ እና በዚህ አይነት ታላቅ መንፈሳዊ አባት ናቸው። እንታል ሳሩቆ እሳቸው ወዚህ የታወቁ ናቸው። መምህራን ሁሉ ይወዳቸዋል። አደራረስ ሲደረስ መምር ልሳነ ወርቅም የሚባል መሀል ይቆማሉ። በዚህ በኩል ቤተልሙ በሙሉ በራሱ ዜማ፣ ምንም ነገር ቅልቅል የለበትም። እንዲያደረግ እንዲያርግ የለም። በዚህ ደግሞ ቆቢዎች የራሳቸውን በራሳቸው ዜማ ይጮሃሉ። ሁሉም በአንድነት ያለ ምንም እንቅፋት ያንን አርያም ጨርሰው ምን ወጣ ያለ እኔም እዚያ ትንሽ ልጅነት ይኖረኝም የዜማ እንትን ስለሆነ እሳቸውም የእንተ አዲስ ልጅ ስብሃት የሚባል ነበር። ነፍሱን ይመር አልፏል። እሱና እኔን ህጻናቶች ተከትለናቸው ምንድ ፊት ለፊት ያቆሙና በዚህ በኩል ያለውን ዜማ ሁለታችን የህፃን ድምፅ ደግሞ ለየት ብሎ ይወጣል። ለየት ብሎ ነው ከአባቶች ትወጣለች ያችንን ስለሚሉ ዋካና ስብሀት እዚች ቪዲዮ የቁሙ ብለው የንታልሳረብ ይላሉ። ሰውም ሁሉ ይከተልናል እና በዚህ አይነት የንታልሳነ ወርቅ ትልቅ ፈረዳ ማርያም ላይ የባታ የታሳስፋታ አስተዋጽኦ የሚያደርጉ መምህራን የሚወዳቸው መምህራንን ሁሉ እንደ እየሙያው ሰላም አድርገው ሲያስገለግሉ የነበረው አባት ናቸው። በሁለተኛ ቅን ቤታቸው ስለደረሰባቸው መከራ ይሄን ነገሩ ፍኖተ ሰላም ያው ፍኖተ ሰላም ከተማ ወደ ላይ አሰዋ መድኃኔዓለም የሚባል ቤተ ክርስቲያን ነው መምህር ዳኛቸው ይባላሉ እሳቸው ነው ሁለተኛ ቅኔ ቤት የገባው እሳቸው ያው ሁለተኛን ቅኔ አደረስኩ ነገር ግን እዚያ ላይ የተወሰነ አንዲት እንቅፋት ገጥማኝ ነበር የህዳር ሚካኤል ጎረቤት ነው። ክብረ ባል ነድ ስንወጣ መቼም እንደምታወቀው ተማሪ በሰው በኢንተ ማርያም ብሎ የሚኖር ህይወት ነው። ይዘን ምንጓዝ ወደዚያ ስነድ ስለ ራበን ወደ ቤተ ክርስቲያኑን ልንቀረብ ስንል ከዚህ ጠይቀን ትንሽ ቁርስ እንቅመስ ብለን ስገባ በአካባቢው ተስቦ በሽታ የሚባል ገብቶ እዚያ መንደር አንድ ቤት ሰው ሸሽቶ አልተቶ ሰፈሩን ትቶት ያች ቤት የታመመች ቤት ናት ያለች፣ እዛች ክፍትና ታየውና በእንተ ማርያም ስል የሆነ ትኩስ እንጀራ በወጣ አድርጋ ሰጠችኝ። እዚያች በር ላይ ቁጭ ብዬ ያችን እዚያ በላሁ። ለካ በዚያ ትኩስ እንጀራ ምክንያት ያ በሽታ ተላላፊ እንደመሆኑ መጠን ወዲያ ሆኑ። እለቱን በኔ ላይ የማደር ዕድል አጋጥሞት ዘጠኝ ሰዓት ይህንን ተጠቅሜ አስራ ሁለት ሰዓት ቤተ ክርስቲያን ዘይዜ መምህሬ ትንሽ አንደበት አለችኝና ልጅነትም አለኝ ዘይዜ እንድትመራ ተብዬ በተማሪው ያው ተመርጨ ተቀምጫለሁ። አሁን መምህሩ ሲጠሩኝ የእኔ ሰውነት ይንቀጠቀጣል፣ እንደ ቄጤማ። በሽታው ብርድ ብርድ አልቻለም፣ ዋካል ሊመራ አልቻለም አሉ። ሌላ ተመራና ይዘውኝ ወጡ። ስወጣ እየባሰኝ እየባሰኝ ሄደ። መጨረሻ ላይ እንዲያውም መንደር አልሄድም ብዬ ተሸሽጌ ከኢኔቪጤ ጋራ ተኝቼ ሳትስመቀደሩ እዚያ ሰው አመዳን ያለም ከተባለው ሄንታ ዳኛቸው የቅኔ ቤት ከሁሉ ተግባቢ ግና ከሁሉም ርቀው ይኖሩ ስለነበሩ መናኝ የቅኔ መምህራቸው ይሄን አሉን። መምህራችን ከሁሉም ጋር ይግባባሉ። እንሳቸው ግን መግባባት ይኖር እንጂ ሸሽተው ነው የሚኖሩ አሁንም ድረስ አሉ እንደ ሸሹ ናቸው። ወደ ካህናቱ አይጠጉ። እንደ ብቸኝነት ነው አድርገው ህይወታቸውን አስቀምጠው የሚኖሩ ያለ ሁላችን፣ ግን አስተምረው ዳዊታቸውን ደግሞ ሄደው ትምህርት ቤታቸው ነው ቁጭ። እንደነዚህ ነው ያለ። ከህዝብ ጋር ግንኙነት በብዛት የላቸው። በስራው አለም መጠነኛ ያው ግብርና ነው፣ ቅድም እንደተናገሩት እንደሌሎች ሁሉ በሀገራችን በግብርናዋ ትንሽ ቅኔ የቤት ተማሪ ብዙ ተማሪ አላቸው፣ በርከት ያለ ከመቶ በላይ ነው። ተማሪ እንኳ እዚያ በፊት የነበረ እና ተማሪ በርከት ያለ አለ። ለምን እዛቸው ቁጭ ብለው ደግሞ እሳቸው ከስራ ከምንም ስለማይሄዱ ተማሪ እንዲህ ያለውን ነገር ይወዳል፣ ቁጭ ብለው ያስተምረን ስለሚፈልግ እሳቸው ላይ ብዙ ተማሪ ነበረ። በወቅቱ እኔ በነበሩበት ጊዜ በርከት ያለ ተማሪ አለ። ጅማሬ ታናሽ ቢሆንም እንኳ ፍጻሜህ እጅግ ይበዛል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 7። በልጃቸው መማር ጉዳይ በሐሳብ በተለያዩ የተማረ ሊቅ አባትና ያልተማሩ እናት መሃል ቃለ እግዚአብሔርን አጋጣሚ በሚመስል የሰንበት ህብስት ለማድረስ ሄደው የጀመሩት ትምህርት ፍሬውን ሲያፈራ እግዚአብሔር አምላክ በሌሊት በሕልማቸው ፍኖተ ሰላም አስዋ መድኃኔ ዓለም ተገልጦ ለምንና የት ቦታ እንዲያገለግሉ እንደጠራቸው አስገራሚ ህልም አሳያቸው የህልሙ ነገር ያው የቤተ ክርስቲያኗ ሁኔታ ነው የታየኝ ሳለ እንትን ሳልል መቼም የሰው ልጅ እግዚአብሔር ሊያደርገው የፈለገውን ነገር አስቀድሞ ያሳያል እና ያች ቤተ ክርስቲያን ባለ ሁለት ጣራ ናት። ሰውየው ሀይሌት ነው። እኔ የቆሞኝ ሊቃውንቱ መሃል ነው ያለውኝ። ስቦ መጥቶ ያንን ቤተ ክርስቲያን ናጠ ነው ብሎ ነው ይዞኝ የገባ በጣም ትልቅ ሰው ነው። እና ቤተ ክርስቲያኑን እንዴት አድርጌ እኔ ልጅ ነኝ ምንም የለኝም። ዲቁና ስልጣን የለኝ፣ እንዴት ነው ስለ ናጠነው ብያለሁ ብሎ ይዞ የገባ ገባና፣ ያን መስቀል እንዲያስ ይዞ ጽናውን ፍም ሲያረግም አላየሁ። ዝም ብሎ ሰጠኝ። ጢሷን አስቶ ተያየሁት። ጢሷ ግን ቀጥ ብላ ዝም ብላ ትሄዳለች። እኔ ያንን ነገር ባይጠንቱን እያጠንሁኝ ማየው ጢሱን አድራሻ ነበር ምንም አድራሻውን ላገኘው አልቻልኩም። እና ሶስት እዚህ ሁሉ ዙሪያውን አሳጥኖ ይዞ ገብቶ መቅደስ ላይ መንበሩ ላይ እንዳለሁኝ ጠፋብኝ። ሰውየው ሲጠፋ አለቀስኩ። እያለቀስኩ እያለሁኝ ነቃሁን ይል ስነቃ ይሄ እንትን የሁሉ ልብስ የሁሉ በወዝ ትምሎኝ ያ ሲኖር ሲኖር፣ ሁለተኛ ደግሞ ባህርዳር ከተማ ላይ ያች ነገር ተደገመች ሐሙስ ቀን የመስከረም መድኃኔ ዓለም ሐሙስ ቀን ዘጠኝ ሰዓት ተደገመች። ይችል እንግዲህ ይህን ለአባቶችም ነግሬ ትርጓሜውን ያው እነሱ ፈቱልኝ። ይጀው ነበረ ሲደገም ይ ነገር እንግዲህ ተደጋገመ። ማይቀር ነገር ነው መሰል ብዬ ስል በመስከረም ያንን አይቼ መድኃኔ ዓለም ጥቅምት ሰባት ያየሁት ሕልም ሊፈጸም አዲስ አበባ መጣሁ። ያየሁት ቤተ ክርስቲያን ይኸው አሁን ቅዱስ ጴጥሮስ እስካሁን ድረስ አለው፣ ምንም ለውጥ የለውም። ጠራው ሙለት ነው፣ መቅደሱም ዙሪያው የጥንት ቤተ ክርስቲያን ነው። እዚህ መጥቼም ያው እንግዲህ እንደሚታወቀው በአቋቋም መምህርነት እዚሁ ሥራዬን እየሰራሁ እስካሁን አለው። ሰው በልቡ አቅዶ ልጁን የእግዚአብሔርን ቃል እስከ ፍጻሜው ድረስ ቢያስተምር፣ ሌላው ደግሞ ልጁ የእግዚአብሔርን ቃል እንዳይማር ቢከለክል፣ ባለቅኔው የእግዚአብሔር ቃል የእግዚአብሔር ሐሳብ ምን ዐይነት የመፈጸም ኃይል እንዳለው በተቀኘበት ረቂቅ ሐሳብ የዕለቱን አቅሌስያ መርሃ ግብር ስንደመድም የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በማሳሰብ ነው። ጊዜያ ተሂ አይላፈ እመመከሩ አይላፍ አንተ ዝሃለይኮ ወዘወሰንኮ እይተርፍ